ከአማራ ሚዲያ ኮርፖሬሽን የምሽቱ ትዕይንተ ዜናችን አሁንም እንደቀጠለ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ አዲስ አበባ ከሚገኘው ስቱዲዮችን ቀሪ መረጃዎች ልታደርሰን ሁሉ ሀገር አታሩ እየጠበቀችን ትገኛለች። ከኛ ጋር ከቆይታ በኋላ ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ። ስጥ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ሁሉ ሀገር አታሩ አብሬያችሁ ቆይታ አድርጋለሁ። ከኛ ጋር ሁኑ። ቀዳሚ ወዳደረግነው ዜናችን ስናልፍ የቱሪዝም ሚኒስቴር በኮቪድ-19 እና በጦርነቱ የተጎዳውን የቱሪዝም ዘርፍ እንዲያንሰራራ ለዓለም አቀፉ ማህበረሰብ ከማስተዋወቅ ጀምሮ በርካታ ስራዎችን እየሰራ ሆኖ አለ። ሚኒስትር ዴታው አቶ ስለሺ ግርማ ለአሚኮ እንደተናገሩት በተለይ በበዓላት ወቅት የሀገር ውስጥ ጎብኚ ቁጥር ከሚጠብቀው በላይ አድጎ ታይቷል ብለዋል። ድነሳ መንግስቴ ዝርዝራለሁ። በኢትዮጵያ በርካታ የውጭና የሀገር ውስጥ ጎብኚዎችን ከሚያስተናግዱ አካባቢዎች መካከል በዋነኛነት ከሚጠቀሱት የሰሜኑ ክፍል አንዱ ነው። በተለይም የእርሻና ሌሎች የኑሮ መሰረቶች የሌሉባቸው ተዳዳሪያቸው ከቱሪስት መስህቦች ጋር የተቆራኙ እንደ ላሊበላ ያሉ ከተሞች በዓላትን ታከው ጎብኚ የሚጠብቁ ጎንደርን መሰል ከተሞች ኮቪድና የሰሜኑ ጦርነት ከፍተኛ ጫናና ጉዳት አድርሰውባቸዋል። እነዚህ አካባቢዎች ድህረ ጦርነት የቱሪዝም እንቅስቃሴ እንዲያንሰራራባቸው በርካታ ስራዎች መሰራታቸውን የቱሪዝም ሚኒስቴር ሚኒስትር ዴታ አቶ ስለሺ ግርማ ይናገራሉ። ከቱሪዝም እንቅስቃሴው ላይ የደረሰውን ጉዳት ታሳቢ ተደርጎ ቶሎ እንዲያንሰራራ የጉዞ ክልከላ ያደረጉ የተለያዩ ሀገራት አምባሳደሮችን አሜሪካን አምባሲ ጨምሮ አምባሳደሮችን ኦርጋናይዝ አድርገን እዛ ቦታ ላይ ወስደን ሁለት ጊዜ ነው ያደረግነው ይህን ነገር አሁን በዚህኛው ገናም ጨምሮ ወስደን ዓለም አቀፍ ሚዲያዎችንም ወስደን እዛ ቦታ ላይ ሄደው አይተው አንደኛ የሚዲያ ብሪፊንግ እንዲሰጡ ፕረስ እነኝህ እነኝህ ቦታዎች ላይ ቢጎበኙ ማህበረሰቡ እየጠበቀ ነው። የቱሪስት መዳረሻዎቹ እና መስህቦቹ በጥሩ ሁኔታ ላይ ነው ያሉት፣ መታችሁ መጎብኘት ትችላላችሁ፣ ስትጎበኙ ደግሞ ትልቅ ደስታ ታገኛላችሁ የሚል መልእክት እንዲያስተላልፉ አድርገናል። የጉዞ ክልከላዎችንም እንዲያነሱ ወይም በተወሰነ መንገድ ቀይ ብቻ አድርገውት የነበረውን ወደ ቢጫ ወደ አረንጓዴ ሉዝ እያደረጉት እንዲሄዱ አድርገናል። ይህን ስንሰራ እንግዲህ ዩኔስኮን ኮኦርዲኔት አድርገናል። የዩኤን ካንትሪ ሬዚደንስ ኦፊሱንም ጭምር ኦርጋናይዝ አርገናል። የተለያዩ የአውሮፓ፣ የአፍሪካ፣ የኤሲያ ሀገራት ኤምባሲ አምባሳደሮችን ራሳቸውን በቀጥታ ተከታታይ ሁለት ሶስት ዓመት ኦርጋናይዝ አድርገናል ማለት ነው። በተለይም ከዓለም አቀፍ ቱሪስት አንጻር በእንግሊዝና በፍራንክፈርት የንግድና ቱሪዝም መድረኮች ላይ በመገኘት በቪዲዮና ህትመቶች መዳረሻ ቦታዎች መተዋወቃቸው፣ ከጦርነቱ ነፃ የሆኑ ቦታዎች ለጎብኚዎች ክፍት መሆናቸውን ማሳመንና መሰል ስራዎች በማሳያነት ተጠቅሰዋል። ጎን ለጎን አገልግሎቱን ይሰጡ የነበሩ ሆቴሎች፣ መኪና አከራዮች፣ አጠቃላይ በነበራቸው ቢዝነስ ላይ ዘረፋ እና ዳሜጅ የደረሰባቸው ስለነበሩ እነሱን በተለይ ከኮቪዱ አንጻር ብድር እንዲያገኙ አድርገናል ከገንዘብ ሚኒስቴር እና ብሔራዊ ባንክ ጋር በመነጋገር በጦርነቱ ከወጣ በኋላ ደግሞ ጥናት አጥንተን በተለይ በአማራና በአፋር ክልል የነበረውን ጉዳት የእሱን የጥናት ውጤት መሰረት አድርገን በሀገር አቀፍ ደረጃ ለገንዘብ ሚኒስቴር ለፕላን ሚኒስቴር አቅርበን የተወሰኑት ጉዳት የደረሰባቸው ተቋማት አሁን ድጋፍ ያገኛሉ ብድር የብድር ማራዘምና መሰል ድጋፎችን ያገኛሉ አሁን እሱን የእኛን ጥናት መሰረት ተደርጎ ነው እየተሰራ ያለው ስለዚህ በእነኝህ ቦታዎች ላይ ከስልጠና አንጻር አካባቢውን ከማስተዋወቅ፣ የነበሩት ቢዝነሶች እንዳይከስሙ ወደ ነበሩበት እንዲመለሱ የማድረግ የአካባቢውን ገጽታ የመገንባት ስራዎችን አግሬሲብሊ እየሰራ እንደሆነ ነው የሚሰማኝ። ከአየር መንገድ ጋር በመነጋገር በረራ ተቋርጦባቸው የነበሩ ቦታዎች በረራ እንዲጀመርባቸው ተደርጓል። በመስህብ ቦታዎቹ አካባቢ ላሉ ነዋሪዎችና አገልግሎት ሰጪዎች ከጦርነቱ ጋር ተያይዘው ከገጠማቸው የስነ ልቦና ጉዳት እንዲላቀቁና ወደ ስራ እንዲመለሱ ስልጠና መስጠት መቻሉን ሚኒስትር ዴታው አብራርተዋል። የቱሪዝም ተቋማቱ ያደረግነው ጥረት ትንሽ ቢሆንም የሀገር ውስጥ ጎብኚው ግን ዘርፉን በመደገፍ ትልቅ አበርክቶ ነበረው ነው ያሉት አቶ ስለሺ። ምናልባት ማህበረሰቡ በጦርነት በኮቪድ ተከልክሎም ስለቆየ ይሁን ወይም እንደ አዲስ ትሬንድ የመጣ ከምንጠብቀው በላይ በላሊበላ ማረፊያ ቦታ እስከሚጠፋ ድረስ፣ በጎንደር በሆቴሎች ቅጥር ግቢ የነበሩ ድንኳኖች በቂ ያልሆን ብለው ሰው በየማህበረሰቡ ቤት እስከሚያድር ድረስ ከምንጠብቀው በላይ ከፍተኛ ቁጥር ያለው ሕዝብ ወደ ቦታዎቹ ተሟል ማለት ነው። አክብሯል በዓሉንም እና በጣም የሚያስደስት ነው የነበረው። ከዚህ በተጨማሪ አዳዲስ አሁን ከኛ ጋር የሚሰሩት በሀገር አቀፍ ደረጃ የሃይኪንግ እነዚህ ወጣቶች የእግር የጉዞ ሽርሽር የሚያካሂዱ እየበዙ መጥተዋል። እነሱ በተለያዩ ቦታዎች ለምሳሌ በየረር አካባቢ፣ በቅርብ ርቀት ወደ አርባ ምንጭ ዶርዜ ተራራ ወደ አማራ ክልል ሰሜን ተራራ፣ ባህር ዳር እንዲሁም በቅርብ ርቀት የሚገኘው ሰሜን ሸዋ አካባቢ ወደ አንኮበር፣ እነዚህ የሃይኪንግ እንትኖች በእነኝህ ቦታዎች ላይ እየሄዱ ወጣቶችን እያደራጁ ጉብኝት ያደርጋሉ። ሰውሱ እናበረታታለን፣ ማህበርም እንዲመሰርቱ አድርገናል። የራስን ችግር በራስ የመፍታት ልማድን በማጠናከር በከተሞች መካከል ሚዛኑን የጠበቀ እድገት እንዲኖር መስራት እንደሚያስፈልግ ተገለጸ። ይህንን የተባለው የኢትዮጵያ ከተሞች ትብብር መድረክ በደብረ ብርሃን ከተማ ሲካሄድ ነው። የቤት ልማት ዘርፉ ላይ የሚታዩ ችግሮችን ለመፍታት በሚያስችሉ ጉዳዮች ላይም ውይይት ተካሂዷል። ገንዘብ ታደሰ ዝርዝር አላት። ከሰማኒያ በላይ ከተሞችን በአባልነት ያቀፈው የኢትዮጵያ ከተሞች ትብብር መድረክ ከተሞች ለነዋሪዎች ምቹ እንዲሆኑ የተለያዩ የሀገር ውስጥና የውጭ ተሞክሮዎችን በማሸጋገር እድገታቸው እንዲያፋጥኑ የሚረዱ ተግባራትን የመከወን ስራ ይሰራል። የከተማዋ ከንቲባ ጽሕፈት ቤት ኃላፊ አቶ ጸጋዬ በየነ በከተማዋ አሁን እየታየ የሚገኘው እድገት ከአገልግሎት አሰጣጡ በተጨማሪ በሰው ኃይል በምርት አቅርቦት ዘርፉ ኢንዱስትሪው መጋቢ የሆነ ስራ እየተሰራ በመሆኑ ነውም ብለዋል። ለኢንቨስትመንት ምቹ የሆኑ ሁኔታዎች አሉ። ከነዚህም ውስጥ አንዱ ፈጣንና ቀጣፋ አገልግሎት በአመራሩም በባለሙያውም መስጠት የሚያስችል አሰራር መኖሩ ነው። የኢንቨስትመንት ጥያቄን በአንድ ቀን ምላሽ የምትሰጥ ብቸኛ የኢትዮጵያ ከተማነች ብንል ማጋነን አይሆንብንም። ለኢንዱስትሪ ግብአት የሚያመጡ በርካታ መጋቢ የሆኑ ኢንተርፕራይዞች ተደራጅተው ያሉባት በቂ የግብርናና የደን እንዲሁም የማዕድን ግብአቶች በዙሪያ የሚገኙ አዋሽ፣ አንኮበር አስፓልት ከመሰራቱ ጋር ተያይዞ በቅርብ ከወደብ ጥሬ ምርቶች ተደራሽ ልታደረግ የሚችል ከተማ ከመሆኗ ጋር ተያይዞ ከብዙ መስፈርቶች ተመራጭ ያደርጋታል። የመድረኩ ዳይሬክተር አቶ አንዱ አለም ለጤናው በከተሞች እየታየ የመጣው የቤት ልማት ችግርን ለመፍታት ያስችላል የተባለውን የአስር አመት ስትራቴጂ ቅርብ ማቅረብ ግብዓት እንዲወሰድበት አላማ የያዘና አውደ ጥናቶች የሚቀርቡበት መድረክ መሆኑንም ጠቅሰዋል። በርካታ የአውደ ጥናቶችና የስልጠና መድረኮችን አመቻችተዋል። ትብብር መድረኩ ከአንዱ የከተማ ተግዳሮት የቤት ጉዳይ ስለሆነ የኢትዮጵያ የከተሜነት ስርዓት በጣም ከጊዜ ወደ ጊዜ እየጨመረ እንዲሁም እንዲሁ ሲታይ አስደንጋጭ ነው። ከገጠር ወደ ከተማ ፍልሰቶ አለ። ከተማ ውስጥ ያለው የቆየ ውዝፍ የአገልግሎት አቅርቦት ችግር አለ። ይህንና የመሳሰሉትን ለመፍታት መንግስት የራሱን ስትራቴጂ ነድፎ ስልት እና መተግበሪያ ስትራቴጂ ነድፎ ይገኛል። ይሄንንም ወደ መሬት ለማውረድ ግብአት እየተሰበሰበበት እንደሆነ ነው የማውቀው። የዚህም አውደ ጥናት አንዱ ምክንያት ይሄ ነው። የከተማ መሰረተ ልማት ሚኒስቴር የቤት ልማት መሪ ስራ አስፈጻሚና ተወካይ ኃላፊ አቶ ጸጋይ ሙሺ የቤት ፍላጎት በከተሞች እያደገ በመምጣቱ ከመንግስት በተጨማሪ በግል መገንባት ለሚችሉ ምቹ ሁኔታዎችን በመፍጠር ማህበረሰቡም በጥምረት መገንባት የሚችልበት አማራጮች ተግባራዊ መደረግ እንዳለባቸው በስትራቴጂ መካተቱን ያነሳሉ። ባለሀብቱ እንዲገነባ አቅብ ያላቸው ግለሰቦች ቤት እንዲገነቡ ማመቻቸትን ያለብን እንጂ መንግስት ለሁሉም የህብረተሰብ ክፍል ቤት እየገነባ ቤት ያዳርሳል አይደለም። ስለዚህ ከዚህ አንጻር ሁለት ሜጀር ሽፍቶች አሉ ማለት ነው። አንድ ምንድነው ባለቤትነት ላይ መሰረት አድርገን የነበረውን ወደ ኪራይ ቤት አማራጭም መተናል ተደራሽነትን። ሁለት መንግስት በዋናነት ይዞት የነበረውን የቤት ልማት አቅርቦት ስራችንን የግል ሴክተሩ በአብዛኛው እንዲሰራና መንግስት ምቹ ሁኔታዎችን መፍጠር ላይ ትኩረት ማድረግ እንዳለበት እናምናለን ማለት ነው። መድረኩ የራስን ችግር በራሴ መፍታት ልምድን ለማዳበርና በከተሞች ሚዛኑን የጠበቀ እድገት እንዲኖር የሚያስችል መሆኑንም ከተለያዩ የኢትዮጵያ ከተሞች የመጡ ከንቲባዎች ይናገራሉ። ትግስት ፍሳን የሚባለው ደቦሎ ዞን ደጎሎ ከተማ አስተዳደር ዋና ከንቲባ ነኝ። ከተለያዩ ከተሞች ልምድን ኤክስፔሪንስን ወስደን እነዛን ነገሮች ወደ ራሳችን አይተን ምን ጸጋ አለ ምን ሀብት አለን ብለን እንደሚታወቀው መሬት አለን፣ ሌሎች ሀብቶች አሉ፣ የተማረ ሰው ኃይል አለን፣ ሀብት አለን። ስለዚህ እነዚህን ነገሮች አቀናጭተን ተጠቅመን አካባቢያችን ለመለወጥ ያግዘናል። አቶ ተመስገና ለማየ ይባላል፣ የወላይታ ሶዶ ከተማ ከንቲባ። ከተሞቹ አንዳቸው ከአንዳቸው መማር የሚችሉበት ሌላ ቦታ መሄድ ሳያስፈልግ፣ ለምሳሌ በተለይ ኢንዱስትሪ ልማት ላይ ደብረ ብርሃን ላይ ያለው ተሞክሮ ለኢትዮጵያ ከተሞች በቂ ነው። እጅግ በጣም ሰፊ የሆነ ተመክሮ ሊቃሰምበት የሚችል ስራ አለ። ይህንን ስራ ወስዶ እኔ በራሴ ከተማ ላይ እንዴት አድርጌ ነው መተግበር የሚችለው የሚለውን መውሰድ የሚችልበት አስተማሪ የሆኑ ነገሮች አሉ። ሌሎቹ ጋር ደግሞ ከዚህ በፊት የተለያዩ ከተሞች ላይ መድረኮች ሲካሄዱ በየከተማው ያለውን ነገር አይተናል። ተሞክሮ ከአንዳችን አንዳችን ወስደን የምንሄድበት የራሳችንን ችግር አይተን ያ ከተማ የሄደበትን መንገድ ደግሞ ወስደን ለራሳችን ከተማ የሚሆነውን መፍትሄ ማስቀመጥ የምንችልበትን እድል የሚፈጥር ነው። የኢትዮጵያ ከተሞች ትብብር መድረክ የስማርት ሲቲ ጽንሰ ሀሳብን ይዞ በመምጣት ከተሞች ቴክኖሎጂዎችን በመጠቀም አገልግሎት አሰጣጡን የሚያዘምኑበትና ያሉ ሀብቶችን ለይቶ በአግባቡ ለመጠቀም የሚረዳቸው በመሆኑ በሁሉም ከተሞች ተግባራዊ እንዲደረግ እየሰራ እንደሚገኝም ተገልጿል። ዓለም አቀፉ የሴቶች ንቅናቄ ዛሬ ላይ በየመድረኩ ተጽዕኖ ፈጣሪ የሆኑ ሴቶችን እንድንመለከት በር የከፈተ ክስተት ነው ተባለ። ምንም እንኳን ሴቶች ከወንዶች እኩል ተጠቃሚ እንዲሆኑ የሚያረጋግጥ መብት ቢኖርም አሁንም ግን በአፈጻጸም ረገድ የሚቀሩ ተግባራት እንዳሉ የዞኑ ሴቶችና ህጻናት ማህበራዊ ጉዳይ መምሪያ አስታውቋል። ለምሌኩን ዝርዝር አለው በዓለማችን ላይ የተካሄዱት ሁለቱም የዓለም ጦርነቶች በርካታ ወንዶችን በጦርነት የማገዱና ከፍተኛ ጉዳትን ያደረሱ በመሆኑ በተለይ በወንዶች ተጥለቅልቀው የነበሩ የፋብሪካ ስራዎች ለሴቶች ክፍት እንዲሆኑ አድርጓል። ነገር ግን በሴቶች ላይም ከፍተኛ ጫና መፈጠር ጀምሯል። ይህንን ለመዋጋት ሴቶች በአንድ ድምፅ አይሆንም ሲሉ አደባባይ ወጡ። ያ ንቅናቄ እስከዛሬ ብዙ ሞጋችና ለመብታቸው የሚፋለሙ ሴቶችን ፈጥሯል። እኩልነት እንዲረጋገጥም ፈር ቀጥቷል። የሰሜን ሸዋ ዞን ማርች ኤት ወይንም የሴቶች ቀን ማጠቃለያ ፕሮግራም ያካሄደ ሲሆን በፕሮግራሙ ላይ የተገኙት በቀድሞ የኢፌዴሪ ሴቶች ህጻናትና ማህበራዊ ጉዳይ ሚኒስትር ዘነቡ ታደሰ የሴቶች የልማት ተሳትፎ በሀገር እድገት ያለው ሚና ከፍተኛ ስለመሆኑም ያነሳሉ። ከማስታውሰው 2004 ወይ 2005 ላይ ከዩኤን ውመን ጋር ሴቶች ህጻናት፣ ወጣቶች ጉዳይ ሚኒስትር በነበርኩበት ሰዓት የሴቶች ተሳትፎ የሴቶች የልማት ተሳትፎ በአገር እድገት ምን እንደምታለው የሚል ጥናት ተደርጎ ነበርና አይ ቲንክ ወደ 2 ፐርሰንት ጂዲፒ እንደሚቀንስ ያሳያል ስለዚህ በሙሉ የሴቶች ተሳትፎ አቅማቸውን በሙሉ አማጠው ወደ ልማቱ ቢሳተፉና ውጤታማ ቢሆኑ ምን ሊሆን በዚች ሀገር ላይ ምን እመርታ ሊያመጣ እንደሚችል ማየት ይቻላልና የሴቶች በልማት ተሳትፏቸው ዌር ዊአር ብሎ ማየት ይጠበቃልና በየደረጃው ያለ አመራር የት ላይ ነው? የወንበር ጉዳይ አይደለም፣ ይሄ ከድህነት ጋር ነው የሚያያዘው። የዞኑ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮምነሽ ጋሻውጠና በዞኑ የሴቶች ሁለንተናዊ ተሳትፎ እያደገ ቢመጣም አሁንም ግን የሚቀሩ በርካታ ስራዎች አሉ ብለዋል። በዞናችን ያው በርካታ ሴቶች ወደ አመራር እንዲመጡ ጥረት እየተደረገ ያለበት ሁኔታ ነው። ቀድሞ ከነበረው ሁኔታ አንጻር አሁን የተሻለ ደረጃ ነው ያለው። ኦልሞስት ከ37 ፐርሰንት በላይ በዞናችን ሴት አመራሮች በዞን ደረጃ እንዲመጡ የተደረገበት ሁኔታ ነው ያለው። በወረዳ ደረጃ ስንሄድ ግን ዝቅ ይላል ከሀያ ፐርሰንት በታች ነው ያለው። ስለዚህ ቀጣይ ሴቶች ወደ አመራር እንዲመጡ በየደረጃው ያለው አመራር ራሳችንም ሴቶች ብንሆን ለተሻለ ቦታ ስንፈለግ ፍቃደኝነታችንን መግለጽ አለብን። እኔ ይሄ ቦታ ይገባኛልም ብለን ጥያቄ ማቅረብ አለብን። ሴቶችም ለመብታችን ይገባኛል የሚል ጥያቄ በማንሳት ተገቢውን ቦታ እንድንዝ የራሳችን ጥረት ያስፈልጋል፣ የሚል ሀሳብ ነው ያለኝ። ከተለያዩ የዞኑ አካባቢዎች የተውጣጡ ሴቶችም የሴቶች እኩልነትና ተጠቃሚነት እያደገ መምጣቱን ይገልጻሉ። አሁን ብቻ እየተሻለ ነው፣ እንደ ድሮ አይደለም። አሁን ሀብትም ይደብቃሉ። ከጎተራ ሴቷ ስትወጣ ሰርቀው ይደብቁ ነበረ። ከእኔ ራሴ ማለት ነው ከዘጠነኛ ክፍል አቋርጨ ነበር ያገባሁት፣ ወደ ትዳር አለም የገባሁ ማለት ነው እንኳን ስብሰባ ለወጣ ቀርቶ ምንም ነገር እንትናለን አለ ቤት ውስጥ እርምጥምጥ እያልኩ እየተቀመጥኩ ነበር። በኋላ ላይ የሴቶች እኩልነት ሲረጋገጥ ስብሰባ ወደ መድረክ ወጣሁ። ወደ ሴቶች ጉዳይም ተመልምዬ ብዙ አመት ሴቶችን እያጠናቀርኩ ብዙ አመት ሰርቻለሁ። አሚዳ ወረዳ ሄጄ ወንዱ ሴጥጥ ይፈትላል፣ ሴቷ ታርሳለች ከዛ ጀምሮ አሁን በቃ እኩል እንድንሆን ነው የምፈልገው። በየአካባቢያችን በየጎረቤቶቻችን ሴቶች ለምን አደባባይ ትወጫለሽ እስቲል በቃ የትም ጎረቤትም ሄዳ እንድት ከጎረቤት ጋር እንድትወያይ እንድትጫወት የማያደርጉ ወንዶች ነበሩ። በእርግጥ ግን ያው የተለወጠ ሴቶችም በየቀበሌው ተደራጅተው ስለ ሴት መብት እየተዋጉ እየተቀናቀኑ ስለሆነ ሴቶች አሁን እኩል መብት እንዳላቸው ነው የሚታወቀው፣ ማለት ነው። የሴቶች ቀንን ከማክበር ማግስትና ከዚያም ባሻገር ያሉትን ችግሮች ለመፍታት ሴቶች መደራጀት እንዳለባቸውም ተገልጿል። ከማክበር ማግስት መሆን ካለበት አሁን የተዘፈቅንበትንም ችግር ይዞ ደግሞ መሻገር ይጠይቃል። ለመሻገር ደግሞ ራስን ማብቃት ይጠይቃል። በየደረጃው ያለ አካል አለ። ሴቶቹ በተደራጀ አግባብ ንቅናቄ መፍጠር አለባቸው፣ ግንዛቤ መፍጠር አለባቸው። ዛሬም እኮ የእናቶች ሞት አለ አደለ? አልቀረም እኮ ቀንሷል፣ እንጂ ሚሊኒየም ደቨሎፕመንት ጎሉን አላሳካንም። ዛሬም በርካታ ሕጻናቶች ትምህርታቸውን አቋርጠዋል። ዛሬም በርካታ እናቶች ጥቃት ይደርስባቸዋል። ዛሬም በርካታ እናቶች ፍትሕ አጠዋል። ስለዚህ ይህም ሁሉ እንትን ለማለት የግድ ሴቶች መደራጀት አለባቸው የሚል እምነት አለኝ። እንደ ሀገር የሴቶች የአመራርነት ኮታ ከፍ እያለ ሲሆን ይህንን እድል ለፍሬያማ ውጤት መጠቀም ያስፈልጋልም ተብሏል። በመጨረሻም በኢትዮጵያ የልብ ህሙማን ቁጥር እየጨመረ መጥቷል ተባለ። አሁን ላይ ከመደበኛ ህክምናው ባሻገር ከ10 ሺ በላይ ለቀዶ ጥገና ህክምና ወረፋ እየጠበቁ ያሉ ዜጎችም አሉ። የጤና ሚኒስቴር ከልብ ህሙማን ማህበር እና አጋር አካላት ጋር ባደረገው ውይይት በሽታው አሁን ላይ እየተባባሰ መምጣቱን ገልጿል። እንደልካቸው አባቡ ተጨማሪ ያለው በአሁኑ ሰዓት የልብ ህሙማን ቁጥር እየተበራከተ መጥቷል። ጤና ሚኒስቴር ከልብ ህሙማን ማዕከልና ከባለ ድርሻ አካላት ጋር ባደረገው ውይይት በቀረበ ጥናት ላይ በተለይ በጥቁር አንበሳ ሆስፒታል ከጽኑ ህማኖች ውስጥ ቀዳሚዎቹ የልብ ህመምተኞች መሆኑ ተነስቷል። የኢንተርኒስና ኢንተርቬንሽን ካርዲዮሎጂስቱ ዶክተር በቀል አልማየሁ መነሻ ምክንያቱ የበዛው ይህ የልብ ህመም ቁጥሩ ተበራክቷል ብለዋል። አሁን በእኛ ሁኔታ ሁለት በሽታዎች አሉ ጎልተው አንደኛው ሮማቲክ ሃርት ዲዚዝ የምንለው ነው። ህጻናትና ታዳጊዎች ላይ በአመዛኙ የሚታይ ነው። ቅድም ለማሳየት ሞክር ያለው። ሁለተኛው ደግሞ ኮሮናሪ አርተሪ ዲዚዝ የምንለው ነው። ይሄ ኮሮናሪ አርተሪ ዲዚዝ እድሜያቸው ከፍ ያለ ሰዎች ላይ የሚከሰት ነው። በሌላው ዓለም ይሄ ሮማቲክ ሃርት ዲዚዝ ከኢንፌክሽን ጋር የተያያዘ ስለሆነ በሽታውን በመከላከል እና በማከም የሱ ፍሪኩዌንሲ ከወረደ በኋላ ነው ይሄ ስኬሚካት ዲዚዝ ወይም ኮሮናሪ አርተሪ ዲዚዝ የምንለው እየጨመረ የመጣው። እኛ ጋር ግን ያኛውን ሳያሳይ ወርድ የመጀመሪያው በሽታስ ፍሪኩዌንሲ ሳይቀንስ ይሄ ከኖሮ ካኗኗር ዘይቤ አለመስተካከል ጋር የሚመጣው በሽታ እየጨመረ መጣ። የልብ ህሙማን ማዕከል ፕሬዚደንቱ አቶ እንዳለ ገብሬ ከመንግስት ተግባር ባሻገር በግሉ ዘርፍ ጭምር ቢሰራበትም የታሰበውን ለውጥ ግን ማምጣት አልተቻለም ብለዋል። ሕክምናው ተደራሽ አለም። በቂ የሆነ ባለሙያ የለም። በቂ የሆነ ሕክምና መስጫ ቦታ የለም። ትልቁ ችግር ያ አገሪቷ ላይ አሁን ግን አሁን ከትንሽ ከሁለት ከሶስት አመት በኋላ ወዲህ የግል ሴክተሩን ወደዛ ማድረክ ስለገባ ትንሽ የመሻሻል ሁኔታ አለ፣ ትንሽ የመሻሻል ሁኔታ አለ። ግን ይሄን በበቂ ደረጃ አይደለም። የልብ ቀዶት ገና ያስፈልጋቸዋል ተብሎ እየተበቀው ያሉት ከ10000 ሰው በላይ ነው። ያም ሰው ከአምስት አመት በላይ እየተበቀ ያለም ሰው አለ። በዛ ማል የሚያልፍ ሰው አለ። እንግዲህ ዛሬው ተራ ደርሷልና ተሰራ ስትለው እዛ ሰው ከሰደው ለያን ሰው ለማታገኝበት ሁኔታ አለ፣ በብዛት አለ። እንደዛ ይገኛል። አሁን ሁለት አላማጀን እየተንቀሳቀስን ነው። አስቸኳይ ቀዶ ጥገና የሚያስፈልጋቸው ሰዎች አሉ። እነዚያን ባሉን ህክምና ባለሙያዎች በመለየት በአገሪቷ ውስጥ ባሉ የግል ሆስፒታሎችም የመንግስት ሆስፒታሎችም እንደ ካምፔን በማድረግ ለመስራት እቅድ ይዘናል፣ ለማሰራት እቅድ ይዘናል። እንግዲህ የግል ባለሀብቱም የግል ሆስፒታል ባለቤትም እዚህ ላይ ትልቅ ተሳትፎ ያደርግልናል ብለን እንገምታለን። አሁን እየተንቀሳቀስን ያለው እሱ ነው። ሁለተኛ የልብ ህክምና ራሱ ከህክምናው በዘለለ ምርመራዎች በጣም ብዙ ምርመራዎች አሉ። ምርመራዎችን እንደፈለግ የመንግስት ሆስፒታል አታገኛቸውም። አብዛኛው ጊዜ የግል ሆስፒታሎች ነው የግል እንትኖች ነው የምታገኘው፣ የላብራቶሪ ምርመራ እዛ ነው የምታሰራቸው። ያንን ቢያንስ በልብ ማህበር በኩል የሚሄዱ ሰዎች አቅም የላቸውን ሰዎች የተለያዩ የላብራቶሪ ያላቸው ድርጅቶች በጋራ ለመስራት እንደ እቅድ ይዘን እየተነጋገርንበት ነው። በጤና ሚኒስቴር የህክምና አገልግሎቷና ዳይሬክተሩ ዶክተር ይልባቡር ቦና በሽታው በርካቶችን በጽኑ ህመም እያቆየ በመሆኑ ጤና ሚኒስቴር ዘርፉን እያሰፋና ትኩረት ሰጥቶ እየሰራበት መሆኑን አንስተዋል። የልብ ህሙማን ከጊዜ ወደ ጊዜ በጣም እየጨመረ አድማሱም እያሰፋ የመጣበት ሁኔታ ነው አሁንም በአሶሲሽን ብቻ የሚሰራ ነገር በቂ ነው ብዬ አላምንም። በተቻለ መጠን ጤና ሚኒስቴርም አንዱ ራሱ ይሄ በተለይ ካርዲዮ ቫስኩላር ዲዚዝ የሚባለውን በአጠቃላይ ለመከላከል የተያዙትንም ሰዎች ደግሞ የሚያስፈልገውን ፈውስ ለማግኘት ያልሰለሰ ጥረት እያደረገ እንደሆነ ላበስርላቸው ፈልጋለሁ። በዛው ምክንያት አዲሱ ሪስትራክቸሪንግ በጤና ሚኒስቴር ተደርጓል። እዛ ላይ ሜዲካል ሰርቪስ ሊድ ኤግዚኪቲቭ ኦፊሰር በማለት ተቋቁሞ በዛ ስር አራት ዲስኮች ናቸው ያሉት። ከዛ ውስጥ አንዱ ዴስክ ስፔሻሊቲ ሰብ ስፔሻሊቲ ና ሪሀቢሊቴሽን ዴስክ ይባላል። ይሄ የስፔሻሊቲ ሰብ ስፔሻሊቲ የሚባለው ዴስክ የራሱን የቻለ ሮድማፕ አዘጋጅተዋል እንደ ሀገር አንዱ እዛ ሮድማፕ ውስጥ በሰፊው የሚዳሰሰው ና የሚታየው የልብ ችግር ነው ማለት ነው ያንን በደንብ በሰፊው ታይቶ ተዳሶ በተቻለ መጠን ደግሞ የሚያስፈልጉትን ግብዓቶቹን በማሟላት እያንዳንዱ የልብ ሕክምና የሚሰጡ ሆስፒታሎቹን በማስፋት በተቻለ መጠን ደግሞ ፕሪቬንሽን ወይም መከላከል ላይ ደግሞ ትኩረት በሚደረግ ትልቅ እንቅስቃሴ እያደረገ ያለ እንደሆነ ላበስርላችሁ እፈልጋለሁ። በተለያዩ ምክንያቶች የልብ ሕሙማን ቁጥር እየተበራከተ መምጣቱና በመንግስትና በማህበሩ ብቻ አጥጋቢ ስራና ለውጥ ማምጠት ባለመቻሉ ሁሉም እርብርብ ሊያደርግ ይገባል ተብሏል። ጉዳዮችን ከቦታው በመነሳት የህዝብ ለህዝብ ትስስርን የሚያስቃኝ የአማራ ሚዲያ ኮርፖሬሽን አዲስ ፕሮግራም ሆኖ መጥቷል። እንድትከታተሉን ጋብዛለን። እሱ መጋረጃ ውስጥ ኮብቶ እኮ እየሳቅብን ጦር ይሰጥቶ ነው የሚያዋጋል። ገንዘብ ሰጥቶ እኮ ነው የሚያዋጋል። አባቱን ለመግደል ጦሪ ይዞ ሰው ይመጣል። ኢትዮጵያዊነት በአጭር ቃል ለዓለም ምሳሌ የምትሆንበትን ታሪክ አያቶች ጽፈውልህ ያለፉት አገር ነው። ፖለቲካ ማለት ጎርፍ ነው። ዝናብ ስዘንብ ጎርፍ ይመጣል ዝናብ ሲቆም የለም ጎር። ሀረር ውስጥ ያለው ሰው ሁሉ በፍቅር ነው አብሮ የሚኖረው። ለክለር የሚገዛ ክለሩን ብቻ አይቶ ድንግጥ የለበ ለክለር ደንታ የለም። ለእኛ ክለር ከሰብአዊነት በላይ የለም። እኛም አብሮነት ምን እንደሆነ ከአባቶቻችን ያወረሰው ነው። ታሪክ ማስቀጠል አለብን እንጂ ያንን ጥለን ማለፍ የለበትም። የሚያምርብን ኢትዮጵያዊ ስንሆን ነው። ማጌኖ የሚወደውን የሚደሰትበትን ነገር ስታደርግ ምድር ይባረካል፣ አንተም ትባረካለ። ያቺ ደም ያልፈሰሰበት ምድር ምንጭ ይመነጫል፣ ወንዞች ይሞላሉ። እግዚአብሔር ሲቆጣ ምድር በርከት ታጣለች ብሎ ቢያዋን ደሞ በሌማቸው ይህን እናስከብሩ። ምንመኛት ኢትዮጵያ በልጽጋ ረሀብ የሌለበት ፍቅር ያለበት ሰላም ያለበት የተሻለ ኑሮ ያለበት እናቶች እፎይ የሚሉበት ልጆቻችንን በሰላም እናሳድግበት ነጋደው፣ ነግዶ የሚገባበት አርሶ አደሩ አርሶ የሚያበላበት የተሻለ ሀገር ነው ምንፈልገው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ስትከታተሉት የነበሩ ዜናዎቻችን እስከሆኖቹ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ጤና